ምዕራፍ አስር። በፋርስ ንጉሥ በቂሮስ በሦስተኛው ዓመት ብልጣሶር ለተባለ ለዳንኤል ነገር ተገለጠለት። ነገሩም እውነት ነበረ፣ እርሱም ታላቅ ጦርነት ነው። ነገሩንም አስተዋለ። በራእዩም ውስጥ ማስተዋል ተሰጠው። በዚያም ወራት እኔ ዳንኤል ሶስት ሳምንት ሙሉ ሳዝን ነበረ። ማለፊያ እንጀራም አልበላሁም ስጋና ጠጅም በአፌ አልገባም፣ ሶስቱም ሳምንት እስኪፈጸም ድረስ ዘይት አልተቀባሁም። ከመጀመሪያም ወር በሀያ አራተኛው ቀን ጤግሮስ በተባለ በታላቅ ወንዝ አጠገብ ሳለው ዓይኔን አነሳው እነሆም በፍታ የለበሰውን ጥሩም የአፌ ዝን ወርቅ በወገቡ ላይ የታጠቀውን ሰው አየው። አካሉም እንደ ቢረሌል እንደ ቢሪሌ ይመስል ነበር። ፊቱም እንደ መብረቅ ምስያ ነበረ። አይኖቹም እንደሚንበለበል በለበል ፋና፣ ክንዶቹና እግሮቹም እንደ ባጋለ ናስ፣ የቃሉም ድምፅ እንደ ብዙ ሕዝብ ድምጽ ነበረ። እኔም ዳንኤል ብቻዬን ራእዩን አየው። ከእኔም ጋር የነበሩ ሰዎች ግን ራእዩን አላዩም። ነገር ግን ጽኑ መንቀጥቀጥ ወደ ወደቀባቸው ሊሸሸጉም ሸሹ። እኔም ብቻዬን ቀረው። ይህንንም ታላቅ ራእይ አየው። ኃይልንም አልቀረኝም ኃይልም አልቀረልኝም። ደም ግባትም ወደ ማሸብሸብ ተመለወጠብኝ። ኃይልንም አጣው። የቃሉም ድምፅ ሰማው። የቃሉም ድምፅ በሰማው ጊዜ ደንግጬ በምድር ላይ በግንባር ተደፋው። እነሆም አንዲት እጅ ዳሰሰኝ። በጉልበቴና በእ በእጄም አቆመችኝ። እርሱም እጅግ የተወደደ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተልኬ ያለውእና እና የምነግርህን ቃል አስተውል፣ ቀጥ ብለህም ቁም አለኝ። ይህንንም ቃል ባለኝ ጊዜ እየተንቀጠቀት ቆመው። እርሱም እንዲህ አለ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትን በአምላክ ፊት ይዋርድ ዘንድ ካደረግክበት ከመጀመሪያው ቀን ጀምሮ ቃልህን ተሰምቷል። እኔም ስለ ቃልህ መጥቻ መጥቻለሁ የፋርስ መንግስት ለአለቃ ግን ሃያ አንድ ቀን ተቋቋመኝ። እነሆም ከዋነኛዎች አለቃዎች አንዱ ሚካኤል ሊረዳኝ መጣ። እኔም ከፋርስ ነገስታት ጋር በዚያን ተውሁት። ራእዩም ገና ለብዙ ዘመን ነውና በኃይለኛውም ዘመን በኋለኛውም ዘመን ለህዝቡ የሚሆነውን አስታውቅ አስታውቅ ዘንድ አሁንም መጥቻለሁ። ይህንን ቃል ተናገረኝ። በተናገረኝ ጊዜ ፊቴ ወደ ምድር አቀረቀረው፣ ዲዳም ሆነው። እነሆም የሰው ልጅ የሚመስል ከንፈሬንም ዳሰሰኝ። የዚያንም ጊዜ አፌን ከፍቼ ተናገር። በፊቴም ቆሞ የነበረው ጌታ ሆይ ከራእዩ የተነሳ ሕመሜ መጣብኝ፣ ኃይልንም አጣው። ይህንም የጌታ ባሪ ይህ የጌታ ባሪያ ከዚህ ከጌታም ጋር ሊናገር ዘንድ ይቻላል? አሁንም ኃይልን አጣው እስትንፋስንም አልቀረኝም አልሁ። ደግሞ ሰው የሚመስል ዳሰሰኝ አበረታኝም። እርሱም እጅግ የተወደድህ ሰው ሆይ አትፍራ፣ ሰላም ላንተ ይሁን፣ በርታ ጽና አለኝ። በተናገረኝም ጊዜ በረታሁና አበረትታኛልና፣ ጌታዬ ይናገር አለው ይናገር አልሁ። እርሱም እንዲህ አለኝ፣ ወደ አንተ የመጣው ስለምን እንደሆነ ታውቃለህን? አሁንም ከፋርስ አለቃ ጋር እዋጋ ዘንድ እመለሳለሁ። እኔም ስወጣ እነሆ የግሪክ አለቃ ይመጣል። ነገር ግን በእውነት ጽሑፍ የተጻፈውን እነግርሃለሁ። በዚያንም ነገር ከአለቃዎች ከሚካኤል በቀር ማንም የሚረዳኝ የለም። ምዕራፍ አስራ አንድ እኔም በሜዶናዊ በዳሪዮስ መጀመሪያ ዓመት አጸናውን በአበረታው ዘንድ ቆሜ ነበር። አሁንም እውነትን አሳይሃለሁ። እንሆም ሶስት ነገስታት ደግሞ በፋርስ ይነግሳሉ። አራተኛውም ከሁሉ ይልቅ እጅግ ባለጠጋ ይሆናል። በባለጠግነቱን በበረታ ጊዜ በግሪግ መንግስት ላይ ሁሉ ያስነሳል። ኃይልንም ንጉስ ይነሳል፣ በትልቅ አገዛዝም ይገዛል፣ እንደ ፈቃዱም ያደርጋል። እርሱም በተነሳ ጊዜ መንግስቱም ይሰበራል፣ አስራ አራት የሰማይ ነፋሳት ይከፋፈላሉ። ለዘሩ ግን አይከፋፈሉም፣ እንደገዛበትም አገዛዝ አይሆንም። መንግስቱም ይነቀል ይነቀላል እና ከዚህም ሌሎቹም ይሆናሉ። የደቡብ ንጉስ ከአለቆቹም አንዱ ይበረታሉ። እርሱም ይበረታበታል፣ ይሰለጥንበታል። ግዛቱም ታላቅ ግዛት ይሆናል። ከዘመናት በኋላ ይጋጠማሉ። የደቡብ ንጉስ ሴት ልጅ ቃል ኪዳን ለማድረግ ወደ ሰሜን ንጉስ ትመጣለች። የክንዷም ኃይል ግን አይጸናም፣ እርሱም ክንዱን አይጸናም። እርሷም እርሷን እርሷና እርሷና እርሷን ያመጡ የወለዷትን በዚያን ዘመን ያጸና አልፈው ይሰጣሉ። ነገር ግን ከስራ ከስሯ ቁጥቋጥ አንዱ በስፍራው ይነሳል። ወደ ሰራዊቱም ይመጣል። ወደ ሰሜን ንጉሥ አምባ ይገባል። በላያቸውም ያደርጋቸው ያሸንፉማል። አማልክታቸውንና ቀልጠው የተሰሩትንም ምስሎቻቸውን ከብር ከወርቅ የተሰሩትን የከበሩትን እቃዎች ወደ ግብጽ ይማርካል። እስከ ጥቂት ዓመት ድረስ ከሰሜን ንጉስ ጋር ሳይዋጋ ይቀመጣል። ይህም በደቡብ ንጉስ መንግስት ይገባል መንግስት ይገባል። ነገር ግን ወደ ገዛ ምድሩ ይመጣል። ልጆቹ ይዋጉል ይዋጋሉ ብዙ ሰራዊት እና ህዝብ ይሰበስባል። እርሱም ይመጣል፣ ይጎርፍማል፣ ያልፋማል። ተመልሶም እስከ አምባው ድረስ ይዋጋል። የደቡብ ንጉስ ይቆጣል። ወጥቶም ከሰሜን ንጉስ ጋር ይዋጋል። ብዙ ህዝብንም ለሰልፍ ያቆማል። ህዝቡም አልፎ በእጁ ይሰጣል። ህዝቡ በተወሰደ ጊዜ ልቡ ይታበያል፣ እላፋትንም ይጥላል። ነገር ግን አያሸንፍም። የሰሜን ንጉስ ይመለሳል ከቀደመው የበለጠ ብዙ ህዝብ ለሰልፍ ያቆማል። በዘመናትና በዓመታት ፍጻሜ ከታላቅ ሰራዊትና ከብዙ ሀብት ጋር ይመጣል። በዚያም ዘመን ብዙ ሰዎች በደቡብ ንጉስ ላይ ይነሳሉ። ከአህዛብም መካከል የአመጽን የልጆች ራእዩን ያጸኑ ዘንድ ይነሳሉ፣ ነገር ግን ይወድቃሉ። የሰሜን ንጉስ ይመጣል አፈርንም ይደለድላል። የተሸገሸገችንም ከተማ ይወስዳል። የደቡብ ሰራዊት፣ የተመረጡትንም ህዝብ አይቆሙም። ለመቋቋም ሀይል የላቸውም። በእርሱም ላይ የሚመጣው ግን እንደ ፈቃዱ ያደርጋል። በፊቱም የሚቆም የለም። በመልካሚቱ ምድር ይቆማል። በእጁም ውስጥ ጥፋት ይሆናል። ከመንግስቱም ሁሉ ሀይል ጋር ይመጣል። ይመጣ ዘንድ ፊቱን ያቀናል። ከእርሱም ጋር አንድነትን ያደርጋል። ያረክሳትም ዘንድ ሴትን ልጅ ይሰጠዋል እርሷም አትጸናም፣ ለእርሱም አትሆንም። ከዚህም በኋላ ፊቱንም ወደ ደሴት ይመልሳል፣ ብዙዎችን ይወስዳል። አንድ አለቃ ግን ስድቡን ይሽራል፣ ስድቡንም በራሱ ላይ ይመልሳል። ፊቱንም ወደ ገዛ ምድሩ አምባዎችንም ይመልሳል፣ ተሰናክሎም ይወድቃል፣ ይወድቃል፣ አይገኝም። የዚያን ጊዜ በመንግስቱ ክብር መካከል አስገባሪውን የሚያሳልፍ በስፍራው ይነሳል። ነገር ግን በቁጣ ሳይሆን በሰልፍ ሳይሆን በጥቂት ቀን ይሰበራል። በእርሱ ስፍራ የተጠቃ ሰው ይነሳል። የመንግስቱንም ክብር አይሰጡትም። በቀጥታ በቀስታ መጥቶ መንግስቱንም በማታለል ይገዛል። የሚጎርፍንም ሰራዊት ከፊቱ ይወስዳል። እርሱም የቃል ኪዳን አለቃ ይሰበራል ይሰብራል ከእርሱም ጋር ከተወዳጅ በኋላ በተንኮል ያደርጋል። ከጥቂትም ህዝብ ጋር በጥቶ ይበረታል። በቀስትም በቀስታ አገር ሁሉ ይወድ ወደ ለመነችው ክፍል ይገባል። አባቶች እና የአባቶች አባት ያደረጉትንም ያደርጋል። ብዝበዛውንም፣ ምርኮውንም፣ ሀብቱንም በመካከላቸው ይበትናል። በምሽጎችም ላይ እስከ ጊዜው ድረስ ሀሳቡ ይፈጥራል ሀሳቡን ይፈጥራል። በታላቅ ሰራዊት ሆኖ ኃይሉንም ልቡ በደቡብ ንጉሥ ላይ ያስነሳል። የደቡብ ንጉሥ በታላቅና በብዙ ሰራዊት ሆኖ በሰልፍ ይዋጋል። ነገር ግን አሳቡ በእርሱ ላይ ይፈጥራሉና አይጸናም። መብልን የሚበሉ ሰዎች ይሰብሩታል፣ ሰራዊቱንም ይጎርፋሉ፣ ሕዝቡንም ተገልለው ይወድቃሉ። እነሆም ሁለት ነገስታት ክፋትን ያደርጉ ዘንድ በልባቸው ያስቡ ባንድ በአንድ ገበታም ተቀምጠው ሐሰት ይናገሩ። ነገር ግን ፍጻሜው እስከተወሰነ ጊዜ ነውና አይከናወንላቸውም። ከህዝቡ ሀብት ጋር ወደ ምድሩ ይመለሳል። ልቡም በተቀደሰ ቃል ኪዳን ላይ ይሆናል፣ ፈቃዱን ያደርጋል፣ ወደ ገዛ ምድሩም ይመለሳል። በተወሰነ ጊዜ ይመለሳል፣ ወደ ደቡብ ይመጣል። ነገር ግን ኃይለኛ እንደ ፊተኛው አይሆንም። የኪቲም መርከቦች ይመጡበታልና፣ ስለዚህም አዝኖ ይመለሳል። በቅዱስም ቃል ኪዳን ላይ ይቆጣል ፈቃዱንም ያደርጋል። ተመልሶ ቅዱስ ቃሉን ኪዳን ቅዱስ ቃል ኪዳን የተዉትን ሰዎች ይመለከታል። ከእርሱም ጋር ሰራዊታዎች ይቆማሉ። መቅደሱንም ግንቡንም ያረክሳሉ። የዘወትሩን መስዋዕት ያስቀራል። የጥፋትንም እርኩሰት ያቆማል። ቃል ኪዳን የሚደልሉትን በመታለል ያስታል። ነገር ግን አምላክ የሚያውቅ ህዝብ ይበረታል ያደር ይበረታሉ ያደርጋሉም። በህዝቡ መካከል ያሉ ጥበበኞች ብዙ ሰዎች ያስተምራሉ። ነገር ግን በሰይፍና በእሳት ነበልባል፣ በምድር በምርኮና በመበዝበዝ ብዙ ዘመን ይወድቃሉ። በወደቁም ጊዜ በጥቂት እርዳታ ይረዳሉ። ብዙ ሰዎችም በግብዝነት ወደ እነርሱ ተባብረው ይሰበሰባሉ። እስከ ተወሰነም ዘመን ይሆናል እና ከጥበበኞቹ አያሌዎቹ እስከ ፍጻሜው ዘመን ይነጥሩና ይጠፉ ይጠሩ ይነጥሩም ዘንድ ይወድቃል። ንጉሡም እንደ ፈቃዱ ያደርጋል። ራሱንም ከፍ ከፍ ያደርጋል። በአማልክት ሁሉ ላይ ራሱን ታላቅ ያደርጋል። በአማልክትም አምላክ ላይ በትንቢት ይናገር። ቁጣም እስከ ፍጻሜው ድረስ ይከናወንበታል ይከናወንለታል። የተወሰነውም ይደርጋል። የአባቶች አምላክ የሴቶች ምኞት አይመለከትም። ራሱንም በሁሉ ላይ ታላቅ ያደረጋትና ማልክትን ሁሉ አይመለከትም። በእነዚህም ፋንታ ግን የአምባዎቹን አምላክ ያከብራል። አባቶቹንም ያላወቁትንም አምላክ በወርቅና በብር በእንቁና በከበረ ነገር ያከብራል። በእንግዳም አምላክ እርዳታ በጽኑ እምባ ላይ ያደርጋል። ለሚያውቁት ክብር ያበዛላቸዋል በብዙ ላይ በብዙም ላይ ያስገዛቸዋል። በምድርም በዋጋ ይከፍላል። በፍጻሜው ዘመን የደቡብ ንጉስ ከእርሱ ጋር ይዋጋል። የሰሜን ንጉስ ከሰረገላዎች እና ከፈረሰኞች ከብዙዎች መርከቦች ጋር እንደ አውሎ ነፋስ ይመጣበታል። ወደ አገርችም ወደ አገርችም ይገባል፣ ይጎርፍማል፣ ያልፋልም። ወደ መልካሚቱ ምድር ይገባል። ብዙ አገሮችም ይወድቃሉ። ነገር ግን ኤዶ ኤዶምያስና ሙአብ የአሞን ልጆች የበለጡ እጅ ይድናል፣ ከእጁ ይድናል። እጅግ በአገሮች ላይ ይዘረጋል። የግብፅን ምድር አታልመልጥም። በወርቅና በብር መዝገብ ላይ በከበረች በግብፅ እቃ ሁሉ ላይ ይሰለጥናል። የልብያን ሰዎች ይከተሉታል። የልብያንና የኢትዮጵያን ሰዎች ይከተሉታል። ከምስራቅና ከሰሜን ግን ወሬ ያውከዋል። ብዙ ሰዎችና ሰዎችም ይገድል ዘንድ እና ፈጽሞ ያጠፋ ዘንድ በታላቅ ቁጣ ይመጣል። ንጉሳዊ ድንኳኑንም በባህርና በከበረ በቅዱሱ ተራራ መካከል ይተክላል። ወደ ፍጻሜው ግን ይመጣል፣ ማንንም አይረዳውም። አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር የተመሰገነ ይሁን፣ አሜን።